ካርዲናል ፒዬትሮ ፓሮሊን የሩሲያና ዩክሬን ስምምነት ላይ አለመድረስ እንደሚያሳስባቸው ተናገሩ። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፒዬትሮ ፓሮሊን ከጣሊያን ዕለታዊ ጋዜጣ ላስታምፓ ጋር ባደረጉት ቃለ ምልልስ በሩሲያና ዩክሬን መካከል ያለው ጦርነት እንደሚያሳስባቸው ተናግረዋል። የቅድስት መንበር የሰላም ቁርጠኝነትን በድጋሚ ገልጸው ሁለቱን ሀገራት ለማሸማገል በቱርኪ ኢስታንቡል የተደረገው የውይይት መድረክ ያለ ስምምነት መቋረጡ ጦርነቱን ለማስቆም የሚደረገውን ጥረት ፈታኝ እንደሚያደርገው ገልጸው ገልጸዋል። ለሰላም ተልኮዋ ታማኝ የሆነችው ቅድስት መንበር በቅርብ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በሁለቱ ሀገራት ሰላም እንዲሰፍን ያሳዩትን ቁርጠኛ አቋም በማስታወስ ይህ ጥረት ተጠናክሮ እንዲቀጥል ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ ጠይቀዋል። የሁለቱ ሀገራት መሪዎች ፊት ለፊት እንዲገናኙና የሰላም ተስፋ ወደ ሀገራቱ ህዝቦችና ወደ ዓለም እንዲመለስ የቅድስት መንበር ፍላጎት መሆኑን ተናግረዋል። በሀገራቱ ዘላቂ ሰላም ጸንቶ እንዲቀጥል ጦርነት እንዲያበቃ በዓለም አቀፍ ህግ ፍትህና ነጻነት ላይ ተመሰረተ ተጠንካራ ጠንካራ መርሆዎችን መከተል እንደሚያስፈልግም ጠቁመው ርዕሰ ሊቃነ ጳጳሳት ሌዮ አስራ አራተኛ በዩክሬን ውስጥ ፍትሐዊና ዘላቂ ሰላም እንዲሰፍን ያለማቋረጥ ጥሪ ማቅረባቸውን አስታውሰዋል። ዘገባው የቫቲካን ዜና ነው።